ካራት የሚባለውን ቃል የማያውቁ ሰዎች ሊኖሩ ይችላሉ፣ እና ምን ማለት ነው? ሰው ወርቅ ደግሞ የሚጠቀመው አንደኛ ለማጌጫ ብቻ አይደለም፣ ብር መያዣም ገንዘብ መያዣም ብሎ ስለሚያስብ የሀገር ውስጥና የውጭ ሀገር የሚባል ወርቅ አለ፣ እና ምንድን ነው ልዩነታቸው? ጋብቻ ቀለበቶች እዚህ ሀገር ውስጥ ነው የሚሰሩት። ሁሌም ያሉ ሁሌም የሚኖሩ እና ደግሞ መቼ የማትሰለቻቸው ሰለቻቸው የጋብቻ ቀለበቶች እነዚህ ልሙጥ ጋብቻዎች ናቸው። ምናልባት እንደ ባለሙያ ወርቅን ከመግዛታቸው በፊት ሰው ምን ማወቅ አለባቸው? የሚታያቸው እነዚህ አንባሮች ለየት ያለ ዲዛይን ያላቸው አንባሮች ናቸው። እነዚህ የተለያዩ ወርቆችን እያየኝ ነው። ከልብስ ጋር የሚደረግም አለ። ቀለበቶችንም እያየኝ ነው፣ ብራስሌቶችንም ጨምሮ ኬት ሀገር ነው የሚመጣው? እያየሻቸው ያሉት አብዛኛውን ከሀገር ባልብስ ጋር የሚለበሱ ናቸው። በዚጋ ያሉት ቀለል ያሉ ደግሞ የወንድ ብራስሌቶች ናቸው ናቸው 21 ካራት ናቸው በካራት እዚህ ጋር ደግሞ ለወንድም ለሴትም የሚሆኑ 21 ካራት ብራስሌቶች ናቸው ጌጣቸው በጣም ነው የሚያምረው ኦሪጂናል እና ፎርጅድ የሚባለውን የወርቅ አይነት እንዴት ነው መለየት የምንችለው የምትለዩበት መንገድ አላችሁ ከትንሽ ግራም አንስቶ እስከ ትልቅ ግራም ድረስ አለ ከትውልድ ወደ ትውልድ የሚሸጋገርና እና ውዱ ስጦታ ምንድን ነው ብንባል የአብዛኞቻችን መልስ ወርቅ ነው። ታዲያ በዛሬ ፕሮግራማችን ፒያሳ አካባቢ በሚገኘው ሰምራ ወርቅ ቤት ተገኝተናል። ወደ ውስጥ ገብተን ምን አይነት ወርቆችን ይዘዋል፣ ዋጋው ስንት ነው የሚሉትን እና ጠቅለል ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ከፕሮግራሙ ጋር አብሬያችሁ ቆይታ ማደርገውን የናፍቆት አማኝ ነኝ። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። አብራችሁን ቆዩ። እንዴት ነሽ? ለን እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ብዙ ወርቆች እንያየኝ ነው። ስለ ወርቁ ከማውራታችን በፊት ግን እንታወቅ። እሺ፣ ሳምራይ ትባላለሁ በሰምራ ወርቅ ቤት ውስጥ ሸያጭ ክፍል ላይ እንግዲህ፣ ብዙ ጊዜ በጌት ስመጣ ነው ወርቅን የምናየው እንጂ ምን ያህል ፕሮሰስ አልፎ እንደሚመጣ እናቅር። በተለምዶም ደግሞ ሰዎች ወርቅ ለመሆን እንደ ወርቅ መፈተን አለብሽ ይላሉ እና በብዙ ፕሮሰስ ውስጥ ነው ወርቅ የሚመጣው። እስኪ ወደኋላ መለስ ስበይልን እና ሰምራ ወርቅ ኬት ተነስቶ ነው አሁን ያለበት ደረጃ የደረሰው እንግዲህ እውነትሽ፣ እንዳልሽው ወርቅ በብዙ ተፈትሾ በብዙ ፈተና አልፎ ነው እዚች ጋር በጌጥ መልክ ሆኖ ስታዩ፣ እንደዚህ ውብ ሆኖ አእምሮ በመዋቢያ መልክ ሲቀርብ ከብዙ ፈተናዎች አልፎ ነው እና እንዳልሽ ደግሞ ሰምራ ወርቅ ቤት ደግሞ ከተመሰረተ በጣም ረጅም አመቱ ነው ከ2004 ጀምሮ እስካሁን እስካለንበት አመተ ምህረት ጅማሬው ማለት ነው በጣም ቆይቷል ትንሽ ያው ቆየት ያለ አመታትን ወስዷል ማለት ነው በጣም ጥሩ እንግዲህ ካራት ሲባል ሰማለው ሀያ አራት አስራ አራት ካራት የሚባል አለ እና ምናልባት ከአራት የሚባለውን ቃል የማያውቁ ሰዎች ሊኖሩ ይችላሉ እና ምን ማለት ነው ካራት ማለት የጥራት ደረጃውን የምንለይበት ነው። አንደኛ ደረጃ ያው ሀያ አንድ ካራት ነው። ሲቀጥል ደግሞ አስራ ስምንት ካራት አለ። ከዛም ደግሞ ሲወርድ ደግሞ አስራ አራት ካራት አለ እና ካራት ማለት በራሱ ያው የጥራት ደረጃውን የምንለይበት ማለት ነው። እንደዛ ነው። ብዙ ወርቆችን የተለያዩ ወርቆችን እያየሁኝ ነው። ከልብስ ጋር የሚደረግም አለ። ቀለበቶችንም እያየሁኝ ነው። ብራስሌቶችንም ጨምሮ ኬት ሀገር ነው የሚመጣው? ያው ከውጭ የሚገቡ አሉ። እዚህም ሀገር ውስጥ ደግሞ የሚሰሩ አሉ። በብዛት የጋብቻ ቀለበቶች እዚህ ሀገር ውስጥ ነው የሚሰሩት፣ በተለያየ በዲዛይን በፋሽን አሁን ላይ በሀገራችን ውስጥ መሰራት ተጀምረዋል። ቱርኮች ይሰሩታል እዚህ ኢትዮጵያ ውስጥ የራሳቸው ካምፓኒ አለ። በእነሱ ድርጅቶች ውስጥ የሚሰሩትን ነው አብዛኛው። ምን ይዘው ከውጭ የሚገቡት ደግሞ እንደዚህ እንደምታያቸው ከሀገር ባህል ልብስ ጋር ከተለያዩ ልብሶች ጋር የምትለብሻቸው ደግሞ ጌጣጌጦች በ18፣ 21፣ ከአራት ከውጭ የሚገቡ ናቸው። እስ የሀገር ውስጥና የውጭ ሀገር የሚባል ወርቅ አለና ምንድን ነው ልዩነታቸው? ያው ከውጭ ዳይሬክት የሚገቡ እቃዎች ሲሆኑ ዋጋቸውም ከፍ ይላል። ያው ጥራታቸውም፣ ኳሊቲውም፣ የዲዛይኑ አቀማመጥ፣ አሰራሩ የሞር ያው ኳሊቲያቸው የተጠበቀ ይሆናል። የሀገር ውስጥ ደግሞ ያው በእንደዚህ አይነት ዲዛይን መልክ አትጠብቂውም። ብዙን ጊዜ እንደነገርኩሽ ቀደም ብዬም ነግሬሻለሁ፣ የጋብቻ ቀለበቶች ናቸው። አብዛኛውን ሀገር ውስጥ የሚሰሩ አንዳንድ ሀብሎችም ይሰራሉ፣ ኖርማል ሀብሎች። ግን እንደዚህ በጌጥ መልክ የሚዘጋጁ ደግሞ አብዛኛው ቀጥታ ዳይሬክት የሚገቡ እቃዎች ናቸው። ሰርግን ስናስበኛ ሰዎች ቀለበት ነው በዋነኛነት የሚመጣለን፣ እና ትልቅ ቦታ ነው ለሰርግም ያለን። እስኪ ከቀለበቱን ጀምር መሰለኝ ደስ ይለኛል። እዚህ ጋር የምታያቸው እነዚህ ኤክስትራዎች ይባላሉ። በተለይ የስማቸው ማለት ነው ኤክስትራ። የጋብቻ ቀለበቶች ናቸው እና ዘመናዊ የሆነ ዕቃ ነው። አሁን ላይ ህዝቡ እየወደደው እና እየተጠቀመ ያለ ምርጥ የጋብቻ ቀለበቶች ናቸው። በተለያየ ቅርጽ ማለት ነው በኦቫል ቅርጽ፣ በአራት ማዕዘን እንዲሁም በክብ ሆኖ እዚህ ጋር ደግሞ አንድ ላይ የተያያዘ ያልተነጣጠለ ማለት ነው አንድ ላይ የተያያዘ ሲሆን እንደዚህ የጋብቻና ፕሮሚስ አንድ ላይ ሁለቱ ማለት ነው ሳይዛቸው የተለያየ ነው። ሳይዙ ያው ለማንኛውም ሰው በሚበቃው በማንኛውም ሰው ሳይዝ ይኖራል። የኢንጌጅመንት እና የሰርግ ቀለበት ይለያያል። የሰርግ ማለት የአሁኑ ዝችጋን እያሳየው ያለሁት ሁሉም የጋብቻ ማለት ነው፣ ሁለቱን የያዘ የኢንጌጅመንት ብቻውን። አሁን ደግሞ ሲሆን የፕሮሚስ ሪንጎች እንደዚህ በሲንግል ዝችጋ አሉ። እነዚህ በሲንግል ማለት ነው እነዚህ ፕሮሚስ ሪንጎች ናቸው እነዚህ ማለት ነው። ስንት ካራት ናቸው እነዚህ? ካራታቸው ሀያ አንድ ነው። አስራ ስምንትም ይኖራል ኤክስትራ ላይ በብዛት አስራ ስምንት ቀለበቶችም ይኖራሉ። እነዚህ ግን ሃያ አንዶች ናቸው። ግራማቸውስ? የግራም መጠኑ ያው ከትንሽ ግራም ጀምሮ ከፍ እስካለ ድረስ አለ። ሁለት ግራም ብትፈልግ ይኖራል። በፕሮሚስሪንግ አንድ ተኩል ከዛም በላይ ያው ሰው እንዳቅሙ ማለት ነው እንዲጠቀም ከትንሽ ግራም አንስቶ እስከ ትልቅ ግራም ድረስ አለ ትንሹ ግራም ስንት ነው ትንሽ ግራም ማለት አንድ ተኩል ሁለት ግራም እንደዛ ማለት እዚሁ ጋር እያነሳንን እንሄድ ዋጋቸውንም እነዚህ ኤክስትራ ቀለበቶች በግራም ዋጋቸው አስራ አራት ሺ ብር ነው ግራም አስራ አራት ሺ ብር ነው የሚሆንበት ምክንያት ምንድነው አይ አንድ ከአራት ነው ግን እዚህ ሀገር ውስጥ ስለሚሰራ ዋጋቸው የተወሰነ ይቀንሳል። እነዚህኛዎቹን ወርቆች አይተናል። እዛ ጋር ደግሞ ልሙጥ ወርቅ ያለው እኛ አብዛኛውን ጊዜ በተለይ ድሮ ላይ የምንጠቀመው ልሙጡ አለና እሱን ብናይ እዛች ጋር ቅድም ያንን አይተን ተመልሰናል። ኤክስትራዎቹን። አሁን ደግሞ እያየሽ ያለው እነዚህ ልሙጥ ጋብቻዎች ናቸው። እነዚህ ጋብቻዎች ሁሌም ያሉ፣ ሁሌም የሚኖሩ እና ደግሞ መቼም የማይሰለቻቸው የጋብቻ ቀለበቶች እነዚህ ልሙጥ ጋብቻዎች ናቸው። እነዚህም ካራታቸው ሀያ አንድ ካራት ነው። የሚሰሩት ደግሞ እዚሁ ሀገራችን ውስጥ ነው። የጥራት ደረጃቸው ሀያ አንድ ካራት ነው። የግራም ዋጋቸው ደግሞ ተመሳሳይ ነው። ሁለቱም ያኛውም ሀያ አንድ ስለሆነ ያም እዚሁ ነው የሚሰራው። ስለዚህ የግራም ዋጋቸው ሁለቱም አስራ አራት ሺህ ብር ነው በግራም። ምናልባት እንደ ባለሙያ ወርቅን ከመግዛታቸው በፊት ሰው ምን ማወቅ አለባቸው ብለሽ ታስቢያለሽ? አንድ ሰው ሊገዛ ሲመጣ ዝም ብሎ እንደ አርቲፊሻል ገዝተሽ ዝም ብለሽ የምትሄድ ያለብሽም። ምክንያቱም እንደ ልብስ ወይም እንደ ሌላ እቃ የሆነ ትንሽ ብር አይደለም። ማወትሽ የምትገዡ ትንሽ የወርቅ ዋጋ ከፍ ያለ ስለሆነ እርግጠኛ ሆኖ ፈትሾ፣ እንዲሁም ደግሞ እንዲህ በሕግ የሚታወቅ ቤት ገብተው ትልቅ ቤት ውስጥ ገብተው እራሳቸውን አረጋግተው የገዙበት ቤትም ደግሞ ተፈትሾላቸው በተረጋጋ ሁኔታ እንዲገበያዩ እዚህ ጋር እንግዲህ ቀለበቶቹን አይተናል። እዚህ ጋር ደግሞ የሚታየኝ የተለያዩ ሀብሎች አሉ። እስቲ ስለእነሱ ንገሪኝ። ዚች ጋር በእያየን ያችን ያለው እነዚህ አስራ ስምንት ካራቶች ናቸው። እነዚህ ማለት ነው ኖርማል አስራ ስምንት ካራቶች ናቸው። እነዚህ በግራም የግራም ዋጋቸው አስራ አምስት ሺ አምስት መቶ ነው። አስራ ስምንት ሆነ የውጭ ነው። ከጀርባሽ እዚህ ጋር ደግሞ የምታያቸው አስራ ስምንት ኮምፕሊቶች ናቸው። ሙሉን ማለት ነው። እነዚህ በግራም አስራ ስድስት ሺ ብር ነው። በተለያየ ጌጦች እንደምታዩ የተዋቡ ናቸው። በተለያየ ዲዛይን ማለት ነው። እንዲሁም ደግሞ እች ጋር እየተመለከትሽ ያለው እንዳለ አስራ ስምንት ኮምፕሊቶች ናቸው እና ደግሞ ኤክስትራዎች ናቸው። እንደምታያቸው በጣም የሚያማመሩ ጌጦች ናቸው። ለተለያየ አልባሳት የሚሆን ነው። እንዲሁ ለአራት ልብስ ለፕሮግራም፣ ለተለያየ ፕሮግራም የሚሆኑ ልብሶችን ምርጥ ጥርሶችን የሚያላብሱ ናቸው። ከባህል ልብስ ጋርም የሚሆኑ ናቸው። እነዚያውን አስራ ስምንት ካራቶች ናቸው። ጌጣቸው በጣም ያምራል። ው እንደዚህ እንደምታይ ቆንጆን የጆሮ ጌጥም የአንገት ምን ያለው ሙሉ ማለት ነው። ኮምፕሌት ሲሆን የጆሮና የአንገት አንዳንዴ ደግሞ የቀለበትም ይኖረዋል። ብራስሌትም ያለው አለ። ይሄ ግን የአንገትና የጆሮ ነው ያለው። ስንት ግራም ነው የሚሆነው? በግምት ቢያንስ ወደ 25 ግራም ይጠቃል፣ አጠቃላይ ማለት ነው። ከነሃ ብሎ 26 ግራም ይሄዳል። እነዚህ ደግሞ በግራም ዋጋቸው 16 ሺህ ብር ነው ለግራም ማለት ነው። ሆኖ 18 ሆኖ ደግሞ የጣሊያን ወርቅ ነው። ዋጋው ስንት ነው? ዋጋ በግራም 16 ሺህ ብር። እሺ እንግዲህ እስካሁን ድረስ ያየ ነው። እዚች ጋር ሁሉም ተመሳሳዮች ናቸው። እንግዲህ እዛ ጋር ደግሞ ማሳይሻ አለ ባለ ስጋ የሚለበሱ ወርቆች ናቸው። ከነዚህ ያው ጨርሰናል እ ቀጣይ እሺ እዚህ ጋር ደግሞ እያየሻቸው ያሉት አብዛኛውን ከሀገር ባህል ልብስ ጋር የሚለበሱ ናቸው። እንደምታየው እነዚህ በተለያዩ ጌጥ የተሰሩ ናቸውነች ይመስለኛል ነው ይህ እነዚህ ሀገራችን የባህል ልብስ የምንለብስባቸው አልባሳቶች ናቸው። ወርቅ ነው። ከአራታቸው ሀያ አንድ ነው። በአስራ ስምንትም እዚሁ ሀገር ውስጥ ይዘጋጃል። ይሄ ግን የውጭ ወርቅ ነው። ሀያ አንድ ሆኖ የውጭ ነው። ዋጋቸው በግራም አስራ ሰባት ሺህ አምስት መቶ ነው። በግራም ሀያ አንድ ከአራቱ የውጭው ማለት ነው የሀገር ውስጥ ደግሞ ሲሆን ያው ይቀንሳል እስከ አስራ አምስት ሺህ ከዛም በታች ያው እንደ ሰው ሁኔታች ደግሞ አስቴት የምታደርጊው ነገር ይኖራል። የሀገር ውስጥ ሲሆን እንደ ምክንያት የምታነሻ ነገር አለ። ለምንድን የሚቀንሰው ያው የሀገር ውስጥ ሲሆን፣ አንደኛ ሀያ አንድም ከአራት ቢሆንም ወጪ አይኖረውም። ወጪ ስለሚቀንስ እዚህ ሀገር ውስጥ በመሰራቱ ወጪ ይቀንሳል። እነዛ ግን ዳይሬክት የሚገቡ ነገሮች ግን ያው ብዙ ወጪዎች አሉት። ያ ያታስበው ነው ዋጋው የተወሰነ ከፍ የሚለው እዛ ጋር። ትላልቅ ጌጦች እያየው ነው፣ የወርቅ ጌጦች ከተለያዩ ልብሶች ጋር የሚደረገው። እስቲ ስለእነሱ ደግሞ አንዳንድ ነገር በይም እዚጋም እንደም የምታያቸው እነዚህ በጣም የሚያማምሩ መስቀሎች ናቸው። እነዚህም እንደዚሁ ማጌጫዎች ናቸው። ለፈረንጅ ልብስም ይሆናል ለአበሻም ልብስ ሁን ከአበሻ ልብሶች ጋር ሲለበስ ማለት ነው። አሁን ይሄኛውን ራሶችን ከዚች እንደዚች አድርገሽ አንገት ላይ ሊጫፍ ላይ ታስሪው እና በአጭሩ በላይኛው ላይ ደግሞ መስቀሉን በረጅሙ ትለጅዋለች ማለት ነው። ከሀገር ባለብስ ጋር ሲሆን፣ ከአልባሳት ጋር ሲሆን ደግሞ የበለጠ ሞር የደመቀ የአማረ ነው የሚሆነው እንደዚህ ማለት ነው። ዝች ጋር እንደዚች ተደርጋ ጆሮ ምናምን አልባሳቱ አንድ ላይ ሲሆን እንደዚህ ሲለቀቅ በጣም ነው የሚያምረው። ከማንኛውም አልባሳት ጋር ይሆናሉ ማለት ነው። ከማንኛውም አልባሳት ጋር ይሄዳል። ከፈረንጅም ከሻማርስጋ ማለት እስኪ፣ ግራሙን እየመዘን እንየው። የትኛውን ላሳየሽ? የትኛውን ወደድሽዋልሽኛውንደፈሽ ለምሳሌ ይችኛዋን ብናያት፣ ይችን መስቀል ሰላሳ አራት ግራም ከአርባ ናት። ኦኬ ዋጋዋ ስንት ነው ይቺ በግራም 17500 ነው ለግራም አሁን ይህን ስናባዛው 34 ከ40 አይደለም 17500 የዚህ ዋጋ 602000 ብር ነው ማለት ነው በጣም ያምራል መስቀሉ በጣም ነው የሚያምረው ቀለልም ያለ ነው ሲያዝ። ደግሞ እነዚህ ቶቦዎች ናቸው። እንደዚህ አይነት መስቀሎች ቶቦዎች ናቸው። ግን በጣም ማጌጫዎች ናቸው። ሲታይ የሚከብድ ይመስላል ግን እንደዚህ ስታደርጊው ቀለል ያለ ነገር ነው። እስኪ ያቺኛዋን ደግሞ እንያት። ግራማቸው የተለያየ ስለሆነ ግራማቸውም ጌጥነታቸውም ይለያያል ይለያያል። በጣም ሳይዛቸውም ቆንጆ ናቸው። እቺያም 36 ግራም ናት። ግራማ ያው በግራም ዋጋቸው ተመሳሳይ ነው። ስንት ካራት ነው? 21 ካራት ሀያ አንዱ ነው። ዳይሬክት የገባ ከውጭ ጋር ነው። እዛ ጋር ደግሞ የሆነ ቀለል ብለው የሚያምሩ ጌጣጌጦችን እያየሁኝ ነው፣ የወርቅ ጌጣጌጦች። እስኪ ስለነሱ ደግሞ ንገሪኝ። እሺ፣ እዛች ጋ ከኔ ጀርባ የምታያቸው ጌጣጌጦች ሀያ አንድ ካራቶች ናቸው። እነዚህም ልክ እንደነዚህ ማጌጫዎች ናቸው። ግራማቸው ቀለል ብለው ሀብልም ገራማቸው ይቀንሳል። የጆሮ እና የአንገት አለው። ከማንኛውም ልብስ ጋ ከማንኛውም ልብስ ጋር የምትለብሻቸው ናቸው። እነሱ ከውጭ ናቸው። ዳይሬክት ከውጭ የሚገቡ የባህሬን የዱባይ እቃዎች ናቸው። ያውራታችን ንገም ራቱን የጠበቀ ነው። እቃችን ላይ ብዙ ከስተመሮቻቸው ምስክር ናቸው። ብዙ ከስተመሮች አሉም ከውጭም፣ በሀገር ውስጥ መልካም አንገት ሀብሎቹን አይተናል። እስኪ ወደ ብራስሌቱ ደግሞ እንሂድ። ደስ ይለኛል እዚህ ጋር የምታያቸው አስራ ስምንት ካራቶች ናቸው። ሁሉም ብራስሌቶች ናቸው። እንዲሁም ደግሞ ረዘም ረዘም የሚያሉት ደግሞ ለእግር አልቦ የሚሆኑ ናቸው። የሴት ብራስሌቶች ናቸው እዚች ጋር የምታያቸው እነዚህ። እዚህ ጋር ደግሞ የወንድ ብራስሌቶች ናቸው። የወንድ ብራስሌት በተለምዶ ሁሉም ሰው ያውቀዋል ምን አይነት ዲዛይን እንዳለው። እንደዚህ አይነት ዲዛይኖች ናቸው። መሀል ላይ ብላክ ብላክ ሲኖረው ብዙ ጊዜ ለወንድ የምንጠቀመው ነው። ካራታቸው አስራ ስምንት ካራት ነው። የግራም ዋጋቸው አስራ አምስት ሺህ አምስት መቶ ስለዚህ ሰዎች ቢመጡ በፈለጉት ግራም እና በፈለጉት ዲዛይን ያገኛሉ ማለት ነው። ወርቅ በትክክል በትክክል እዛ ጋር ደግሞ ትልቅ ብራስሌት እያየኝ ነው። ከዚህ ከፍ የሚል እስቲ እሱን እኔ እዛቸው ጋ እየሸጡ ያሉት ሀያ አንድ ካራቶች ናቸው ግራማቸውን ከፍ ያለነው የተለያየ ዲዛይኖችን እኒያቸው ያው ደግሞ እያየን ያለው ሀያ አንድ ከአራት ብራስሌቶች ናቸው። እነዚህ ያው እዛች ጋር ቅድም በ18 እንዳሳየውሽ እዚህ ጋ ያሉት ቀለል ያሉ ደግሞ የወንድ ብራስሌቶች ናቸው። ሀያ አንድ ከአራት ናቸው። በከአራት እዚህ መሀል ላይ የምታዩ ደግሞ የሴት ብራስሌቶች ናቸው። እዚህ ጋ ደግሞ ለወንድም ለሴትም የሚሆኑ ሀያ አንድ ከአራት ብራስሌቶች ናቸው። ተለቅ ተለቅ ያሉ ናቸው በጣም እነዚህ በግራም ግራማቸው ከፍ ይላል። ጌጣቸውን በጣም ነው የሚያምረው ቆንጆ ነው። የእጅሽ ላይ ክብደት አለው። ግራሙ ከፍ ሲል ደግሞ የእጅ ላይም ያስታውቃል የሆነ የሚሰጥሽ ክብደት አለ ለእጅሽ። የትኛውን ወርቆች ነው ተመራጭ የሚያደርጉት አብዛኛው ሰዎች? ያው አብዛኛው ያው ሀያ አንድ ካራት ነው። ምክንያቱም የመጀመሪያ ደረጃ ጥራት የጠበቀ ሀያ አንድ ካራት ነው እና ደግሞ ያው ሰው ወርቅ ደግሞ የሚጠቀመው አንደኛ ለማጌጫ ብቻ አይደለም፣ ብር መያዣም ገንዘብ መያዣም ብለው ስለሚያስብ ሀያ አንድ ካራት ያው ሰው ይመርጠዋል እንጂ አስራ ስምንቶችን በጣም ማጌጫ ወርቆች ናቸው። ለስጦታም ምንም ይሆናል ለስጦታም የሚሆኑ ናቸው። አንኛ ዲዛይናቸው በዲዛይን ያው ሀያ አንድ ካራት የተሻለ ነው። እዛ ጋር ደግሞ እየተመለከትኩኝ ነበር እና የእጅ ብራስ ሌት በሳይዛቸውም በዲዛይናቸውም ለየት ይላሉ። አነሳ አነስ ያለ ግራም ያላቸው አሉ፣ ግራማቸው ከፍ ያለም አለ ሀያ አንድ ካራቶች ናቸው። እነዚህ እንዳለ እዚህ ጋር የምታያቸው ብራስሌቶች ሀያ አንድ ካራት ናቸው። አንድ አይነት ናቸው፣ አንድ አይነት ነው። ግራማቸው ግን ይለያያል። ግራማቸው ይለያያል፣ የግራም መጠኑ ይለያያል። የጥራት ደረጃቸው ግን አንድ አይነት ነው። ትልቁ ስንት ነው? ትንሹ ስንት ነው? ማክሲመም አምሳም ግራም ብት ይኖራል። አሁን እዚች ጋር የምታዩ ይሄ ራሱ አርባ ስምንት አርባ ሁለት ምናምን እንደዚያ የሚጠጉ ግራሞች ናቸው እነዚህ። እነዚህ ትንሽ ግራም ካልሽ ደግሞ ሁለት ግራም ሶስት ግራምም አለ በትንሽም በመሀልም በትልቅም በፈለግሽው አይነት የግራም ደረጃ ማግኘት ትችያለሽ። ዋጋ ውስጥ ምን ይመስላል? የብራስሌቱ በግራሙ መጠን የሚባዛ ሁለት ግራም ከሆነ የአንዱ ግራም ዋጋ 17500 የቤቱ ትልቁ የሚባል የለ የቤቱ ትልቁ ያው ትልቅ ግራም ሲሆን አምሳም ግራም ከሆነ ከዛም በላይ እንዳጋጣሚ እንደገባው ነው፣ እንዳገባብሽ ነው። ያው ትላልቅ ግራሞች በተለያየ ጊዜ ይገባሉ። ቀጣይ የትኛውን ነው የምንመለከተው? ያው ቀጣይ ደግሞ የምናየው ከብራስሌት ጎን ደግሞ ሁሌም ቢሆን ደግሞ ሸዋሊያና አምባሮች ስላሉ እነዚህ ከብራስሌት ጎን ያሉት አምባሮች ናቸው። አምባር ሲሆን እንደዚህ በነጠላ በአንድ በአንድ ፍሬ ማለት ነው። እንደዚህ የሚለበሱ ናቸው አምባሮች ማለት ነው። ደስ ይላሉ። እንዲ ነው የሚገበው። ደስ ይላል። ዲዛይን ናቸው። ከአምባሮች ቀጥለው ደግሞ ሁሌም እነዚህ ሸዋልያዎች ናቸው። ሸዋሊያ ደግሞ አራት ፍሬ አንድ ላይ፣ ስድስት ፍሬ አንድ ላይ፣ ያው እንደዚህ እዚህ ጋ እንደምታያቸው እንደተቀመጡት እነዚህ በነጠላ አንድ ፍሬ ምናምን የሚለበሱ አይደሉም። እነዚህ ስድስት ፍሬ፣ አራት ፍሬ፣ አምስት ፍሬ፣ ሶስት ፍሬ ስንት ካራት ናቸው? እነዚህ ሁሉም እዚጋ የምታያቸው ሀያ አንዶች ናቸው። እዚጋ ደግሞ ድብልቅ አስራ ስምንት ኤክስትራዎችም አሉበት። ከየት ሀገር ነው? ከውጭ ነው፣ የውጭ ናቸው። የባህሬን እና አስራ ስምንቱ ደግሞ የጣሊያን ማለት ነው። ድብልቅ ናቸው፣ ዲዛይን ናቸው። በጣም ደስ ይላል። ለስጦታም ቢሆኑ በጣም የሚያምር ነው። ለስጦታም እንዲሁ ደግሞ አንቺ ገዝተሽ ራሱ ለማጌጥ በጣም የሚያምሩ ዲዛይኖች ናቸው። የማያልፍበት ቅርስ ስለሆነ ነው። እሺ እንግዲህ እስካሁን ድረስ 18 እና 21 ብራስ ጌቶችን አይተናል። አሁን ደግሞ ወደ ቀጣይ ማሳይሽ፣ እዛች ጋር የወንድ ቀለበቶች እና የሴት ጌጥ ቀለበቶች እንዲሁም የጆሮች የተለያዩ ጌጦች እዛች ጋ አሉ። እነሱን ደግሞ ላሳይሽ። እሺ፣ ደስ ይለኛል ሁን ደግሞ የማሳየሽ ዝች ጋር የሴት የተለያዩ ጌጣጌጦች ናቸው። የጣት ቀለበት ማለት ነው። ለመዘመጫም እንዲሁም ደግሞ ዴል የሚለበሱ እነዚህ ከዛ ከጥግ ጀምረሽ እዚህ ድረስ የምታያቸው የሴት የጌጥ ቀለበት ነው። እዚች ጋር ደግሞ እንደምታዩ 18 ካራት የወንድ ጌጥ ቀለበቶች ናቸው። እነዚህ ሁለቱ ቴብል ላይ ያሉት እነዚህ ከፊል ለፊት ያሉት የወንድ ጌጥ ቀለበቶች ናቸው። ከአራታቸውም አስራ ስምንት ነው። እነዚህ ደግሞ ይሄ የሴቶች ናቸው። ይህም እንደዚህ በተለመደ የተለመዱ የወንድ ጌጥ ቀለበቶች ናቸው። የወንድ ናቸው፣ የወንዶች ናቸው። እነዚህ በዲዛይናቸውም ለየት ይላል ቀደም ካየናቸው እነዚህ ያው አስራ ስምንት ካራት ሆኖ እዚህ ሀገር ውስጥ የሚሰሩ የወንድ ጌጥ ቀለበቶች ናቸው። እነዛ ዳይሬክት የሚገቡ የውጭ ጌጥ ቀለበቶች ናቸው። በትዕዛዝስ ይመጣል? በትዕዛዝ ማሰራት ይቻላል። በትዕዛዝ የሚሰሩ አሉ፣ በትዕዛዝ ደግሞ የማይሰሩም አሉ። በትዕዛዝ የማይሰሩ ምን አይነት ወርቆች ናቸው? ለምሳሌ እንደዚህ በጣም ወጣ ያለ ዲዛይን ያላቸው ማሽኑ እዚህ ሀገር ውስጥ ሊኖር ስለማይችል ከውጭ የሚገቡ እቃዎች አሉ። አሁን እንደዚህ እዚች ጋር የሚታዩ የሴት የሴት ጌት ቀለበቶች ማለት ነው። ኦኬ የወንዶች ግን አብዛኛውን ጊዜ እንደዚህ አይነት ሲሆን መዋንበሳ በተለምዶ አክሱም በጣም ብዙ ሰው የሚያውቀው ነው። እዚህ ዋጋ ውስጥ የሚዘጋጁ ናቸው። ስለዚህ እዚህ የሚሰሩትን እዚህ የሚዘጋጁትን በትዕዛዝ ማሰራት ይችላሉ ማለት ነው። ይቻላል። በቀጣይ ደግሞ የማሳይሽ አንድ ካራቶች ናቸው። ሴቶች ናቸው። ኮምፕሌቶች ናቸው። ያንን እንየው። እሺ እሺ እንግዲህ ዝች ጋር የምናያቸው ሀያ አንድ ካራት ሴቶች ናቸው። በተለያየ አልባሳት የምንለብሳቸው ናቸው። በሀገር ባህል ልብስም እንዲሁም ደግሞ በፈረንጅ ልብስ የሚለበሱ ወርቆች ናቸው። ካራታቸው ሀያ አንድ ነው። እነዚህ በግራም ዋጋቸው አስራ ሰባት ሺህ አምስት መቶ ነው። እንዲሁም ደግሞ ዝች ጋ የምታያቸው እነዚህ አምባሮች ለየት ያለ ዲዛይን ያላቸው አምባሮች ናቸው። እነዚህ እንዲሁም ዛች ጋ አንቺ ጋ ካላስቸገርኩሽ እነዚህ በጣም የሚያዘንጡ በጣም ለዘናጭ ሴቶች የሚ ሲሆን በጣም የሚያማምሩ አምባሮች ናቸው። እንዲሁም ደግሞ እነዚህ ኮምፕሌቶች ናቸው። የጆሮም አለው እንደዚህ አንድ ላይ ሲለበስ ከልብስ ጋር ሲሆን ደግሞ ሞር በጣም የሚያዘንጡ እነዚህ አምባሮች፣ እንዲሁም ኮምፕሌቶች በተለያዩ ዲዛይን እዚህ ስር ያሉት የተወሰነው ነው። ዝች ጋር ያወጣቶች ያሳየች ግን ዝች ጋንች እንደምታያቸው በጣም የሚያማምሩ እዚህ ጋር ለየት ያለች ዲዛይን ያላታለች ች ለየት ያለች ዲዛይን ናት። በጣም ቄንጠኛ የሆነች እቃ ናት። በጣም ያው ከፈረንጅ ልብስ ጋር የሚለበስ ነው። ይሄ በጣም ነው የሚያምረው። እንደምታዩ ሙሉ ሴት ነው። የጆሮ አለው፣ ብራስ ሴት አለው፣ እንዲሁም የአንገት ካራታቸው እንደነገርኩሽ ያለ ካራት ሆኖ በጣም የሚያዘንጡ ቄንጠኛ እቃዎች ናቸው። እነዚህ የምትመለከቻቸው እነዚህ ተለቅ ተለቅ ያሉ ሆነው ከሀገር ቧ ልብስ ጋር ሞር የሚለበስ ነው እሱ ውጭቃ ነው። ሀያ አንድ ካራት ነው። እንዲሁም ይሄ በጣም የሚያምር የሚያዘንጥ ሀያ አንድ ካራት ሆኖ በጣም የሚያዘንጥ ምርጥ ወርቅ ነው። ልብስ ይመርጣሉ፣ ልብስ ይመርጣል። ያው ግድ ነው ያው ካልዘነጥሽ እንደዚህ አይነት እቃዎችን ዝም ብለሽ አምጥተሽ ቁጭ አታደርጊውም፣ እና በጣም የሚያዘንጡ ናቸው። የበለጠ እንደዚህ አይነት እቃዎች ምን ይፈልጋሉ ያገርባ ልብስ የሆነ ነገር ይፈልጋል። ነጭ ወርቅ ሲባል ሰምቻለሁ፣ እና ምን አይነት ወርቅ ነው ነጭ ወርቅ የሚባለው? ነጭ ወርቅ ማለት ያው የከለር ልዩነት ነው እንጂ በሀያ አንድም በአስራ ስምንትም ይኖራል። አሁን ለምሳሌ ዝች ጋር እንደምታየው ይህም የነጭ ወርቅ ሙሉ ነጭ ወርቅ ሳይሆን ድብልቅ ነው። ድብልቅ ነጭ ወርቅ ያለው ነው። ግን ያው ነጭ ወርቅ ማለት የከለር ልዩነት ነው። ብዙ ጊዜ ያው ለየት ያለ ነገር ይመስለናል፣ ግን ልዩነቱ ምንድ ነው? የከለር ልዩነት ነው እ በአስራ ስምንትም አለ በሀያ አንድም አለ። ግን የበለጠ ደግሞ ያዘንጣሉ፣ በጣም ያምራሉ፣ ነጭ ወርቅ ድብልቅ ሲኖርባቸው ኤክስትራዎች ናቸው። ተጨማሪ ነገር ሲኖር ኤክስትራ ነው የሚባለው። ኤክስትራዎች ናቸው በጣም የሚያዘንጡ እቃዎች ናቸው። ኦሪጂናል እና ፎርጅድ የሚባለውን የወርቅ አይነት እንዴት ነው መለየት የምንችለው? የምትለዩበት መንገድ አላችሁ ነው ኦሪጂናል እና ወይም ወርቅ አይደለም የሚለውን ደግሞ በቀላሉ መንገድ የራሳችን መፈተሻ አለ፣ አሲድ አለ። በዛ መልኩ ነው መለየት የምንችለው። የተለያዩ ወርቆችን አሳይተሽኛል። እዚህ ጋር ደግሞ የጆሮ ጌጥ እያየውኝ ነው። እስኪ እሱን እንመልከት። እነዚህ የምታያቸው ሀያ አንድ ካራት የጆሮች ናቸው። የውጭ ናቸው። የግራም ዋጋቸው ያው እንደነገርኩሽ ከ17500 እስከ 17000 ድረስ ናቸው። በግራም ማለት ነው። እዚጋ ሁሉ ማያ አንድ ካራት ነው። እነዚህ የምታያቸው እነዚህ ረዘም ረዘም ያው እነዚህ ዋጋቸው ስንት ነው? ዋጋቸው እንደነገርኩሽ በግራም 17500 እስከ 17ሺ ድረስ ነው ብቻ ማለት ነው። በግራም መጠናቸው ከትንሽ ጀምሮ ከፍ እስካለ ድረስ ሰው እንደ ፍላጎቱ እንዲጠቀም ከትንሽ ግራም አንስቶ እስከ ትልቅ ግራም ድረስ አለ። ከነዚህ በተጨማሪ ደግሞ እስካሁን ድረስ ያላሳየውሽ የወንድ አብሎች አሉ። እነሱን ላሳይሻ ላምጣናደስ ይለኝ እሺ። እነዚህ የምታያቸው የወንድ አብሎች ናቸው። ከአራታቸው ሀያ አንዱ ነው በግራም ዋጋቸው ደግሞ ያው ተመሳሳይ ነው። 17 ሺህ 500 እስከ 17 ሺህ ድረስ የሚሸጡ እቃዎች ናቸው። ያው ለወንድም ለሴትም የሚሆኑ ሙሉ እቃዎችን ይዘናል በዚህ አጋጣሚ ወንድም ሴትም መቶ እኛ ቤት ምንም የሚያጡት ነገር የለም። ነው መልሽ። ለተለያዩ ወርቆች እንግዲህ ነግረሽናል። የዞርን እያየን ነበረ እያንዳንዱን። እስኪ ስለ ዋስትና እናንሳ። የስንት ዓመት ዋስትና ያላቸው ወርቆች? ማንኛውም ጊዜ ለኛውም በእኛ ቤት ማለት ነው። በዚህ ቤት አሰራር በማንኛውም ሰዓት እቃችን ላይ ችግር ካለ እናስተካክላለን። ችግርም ካለ ደግሞ እንቀበላለን። ግን ያው እስካሁን ድረስ እንደዚህ ያጋጠመን ነገር የለም። በስራ ላይ እንደዚህ አይነት ነገር አላጋጠመንም። ብዙ ቃኪያሽ ያው በኮንፊደንስ ነው ምሰሪ ምን የምትጨንቂበት ነገር የለም። ግን ችግርም ደግሞ ቢኖር ከስተመር ማስቀየም አንፈልግም ያን ነገር እናስተካክላለን። እነዚህን የመሳሰሉ ወርቆች ማግኘት የሚፈልጉ ሰዎች እንዲሁም ደግሞ መግዛት የሚፈልጉ ሰዎች በምን አድራሻና ስልክ ቁጥር እናንተን ያገኟቸዋል? አድራሻችን ያው ፒያሳ የሚገኘው ሲኒማ አምፔር ጎን ላይ ነው የስልክ ቁጥራችን 0911 624548 ነው። በተጨማሪም ደግሞ መርካቶ በሚገኘው አድራሻችን ላይ ከድሮ ቃኙ ሻለቃ ሆቴል አጠገብ ነው ያለው ቦታችን። የስልክ ቁጥራችን 0911 450621 ላይ በመደወል ያው ከስተምሮቻችን እኛ ማግኘት ይችላሉ። መልካም። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ እድሉ ልስጥሽ። በመጨረሻም ማለት የሚፈለገው ነገር ቢኖር ምንድነው፣ ሰምራ ወርቅ ቤት መታችሁ የምታጡት ነገር አይኖርም እና ከስተመሮቻችን በተለያየ ጌጣጌጥ፣ በተለያየ ዲዛይን እየጠበቅናችሁ ነው። ኑ ጎብኙን። የበፊቶቹም የአሁኖቹም ኑ እንላለን። እንዲሁም በትዕዛዝ የሚሰሩ እቃዎችን ሁሉ እንሰራለን። በስም የሚጻፉ በእንግሊዝኛ በአማርኛ የሚሰሩ የአንገት ሐብሎችን ሌላም ሌላም ነገሮችን ስለምናዘጋጅ ደውሉልን። በስልክም የምጠይቁት ነገር ካለ ያለውን ነገር ለማስተናገድ ዝግጁ ነን፣ ያው ከሙሉ ከቤቱ ሰራተኞች ጋር እና አመሰግናለሁ በጣም። አንቺንም በጣም ነው ማመሰግነው መልካምን፣ ማመሰግናለሁ ስለሰጠሽን ማብራሪያ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን ፒያሳ አካባቢ በሚገኘው ሰምራ ወርቅ ቤት ተገኝተን ወደ እናንተ ስናደርስ የነበረው ፕሮግራም ይሄንን ይመስል ነበረ። እነዚህን የመሳሰሉ የአንገት ሐብሎች የእጅ አምባሮች እንዲሁም ደግሞ የተለያዩ ወርቆች ማግኘት መግዛት የምትፈልጉ ተመልካቾቻችን እታች ባስቀመጥነው አድራሻ በመገኘት ወይም ደግሞ በስልክ ቁጥር በመደወል ማግኘት ትችላላችሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።